መለኛው ምርጥ ሰው መለኛው ሰው አክባሪው፣ የእውነት ብዙ ዩቱበሮች ይደውሉለታል እሱ ግን ያው አልፎ አልፎ ለሁሉም ባይባልም ይመልሳል። ሰው አክባሪ ልጅ ነው። የነገረኝ ነገር ግን እጅግ ያሳዝናል። አሁን ላይ በሀይሚም በብሩክም ያዘነበትን ሌላ ወሳኝ ነገርም ነግሮኛል። ከዚህ በኋላም ስለተናገራቸው ስለሰጣቸው ማስጠንቀቂያም በስርዓቱ አጫውቶኛል። ሁሉንም በዝርዝር አሰማችኋለሁ። ያው ትንሽ ወንድሙ ባሉት ነገሮች ተከፍቷል። እኔ በዚህ ያህል ደረጃም እንደዚህ ይናገራል ይሆናል ብዬም አላሰብኩም። ግን ያው መለኛው የነገረ ነገር ትንሽ የሚያሳዝን ሆኖ አግኝቸዋለሁ። ሁሉንም በዝርዝር አስደምጣቸዋለሁ። ሰላም ውድ የሀገሬ ልጆች፣ በሰው ደስታ የምትደሰቱ፣ በሰው ጭንቀት አብራችሁ የምትጨነቁ ቅን የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ብሩክና ሀይሚ ተስማምተው፣ ጭንቀታችሁም የናንተ ተወግዶ፣ እንደዚህ በሀሳብ ለአንድ ወር ሙሉ የቆያችሁበት ነገር በጥሩ ሁኔታ ተጠናቆ፣ ብሩክና ሀይሚ ተታርቀው፣ ደስ የምታሰኙበትን ነገር እንድትመለከቱ የእውነት ለእናንተ ጥሩ ምኞቴን እመኛለሁ። የሰው አክባሪ የሆናችሁ ሰውን የምትወዱ የሰው ጭንቀት የሚገባችሁ ቅን የሀገሬ ልጆች ለቻናሌም አዲስ ከሆናችሁ ለእኔም ቤተሰብ እንድትሆኑኝ ጥሩ ኦዲየንስ እንድትሆኑኝ የእውነት ከልብ አክብሬ የጠየኳችሁ ሰብስክራይብ በማድረግ የቻናሌ ተከታይ ሁኑ። ቀጥታ ይዤ ወደ መጣሁበት ዝርዝር መረጃዎች አልፋለሁ። እንግዲህ በብሩክና ሀይሚ ጉዳይ በጣም ብዙ ልጆች በተለይ በስደት ዓለም ያሉ እህቶቻችን በጣም እንደተጨነቁ መረጃዎቹ በውስጥ ይልኩልኛል፣ በኮሜንት እኔ በጣም የሚገርመኝ ነገር

ያለፈው ሳምንት ውስጥ በዋትሳፕ ነው የላከችልኝ። ከየት እንዳገኘችው ማድራሻዬን አላቅም። ያለችኝ ነገር ምንድን ነው ብሩክና ሀይሚ ለምንድን ነው ኦዲየንስ ማክበር ያቃታቸው? እኔ እነዚህ ልጆች እከታተል የነበረው ገና የቆየ ከቆየ ጊዜ ጀምሮ ነበር። በፍቅራቸው በጣም ደስ ይለኝ ነበረ እና እኔም የእውነት ፍቅረኛሞች እንደሆኑ ነበር የማውቀው። የሆነ የተጣሉ ሰሞን ለምንድን ነው ሀይሚ በንዴት ሆና እኔና ብሩክ ፍቅርም አልነበረንም የምትለው? ብሩክም እንደማይፈልጋት ነገር አክት የሚያደርገው ለምንድን ነው? እኔ እኮ የእውነት ፍቅር ይመስላቸው ነበር። ልክ ስራዬን ጨርሼ እነሱን ለማየት የምጓጓው የነበረው በሆነው ነገር በጣም አዝኛ፣ ያለው ብቻ ጥሩ ነገርም ስላልነበረኝ ከቤተሰብ ጋርም ጥሩ ንግግርም አልነበረኝም፣ ወደ ኢትዮጵያ ሁሉ አልደወልኩም ብላ ነው ይችታችን ተናያንትን መልክቷን ያስተላልፋችሁና፣ አንዳንዴ ቆም ብዬ ያሰብኩኝ በዚህ ያህል ደረጃ ሰው እንዲት ነው ለብሩክና ለሀይሚ እየተጨነቀ ያለው ላይክ ቤተሰብ ድረስ አለመደወል። እንዲሁም ይቺ ልጅ አያይዛ ምንድን ያለችኝ ኢቭን ስራ ስሰራ ራሱ ደስ እያለኝ አይደለም የምሰራው፣ እና በቃ የሆነ ተጽዕኖ አምጥቶብኛል። ይገኛል ለምንድን ነው ለእኛ ለኦዲንሶቻቸው ክብር የሌላቸው? ብላ ነው እቺ ልጅ በዝርዝር የነገረችኝ። ቮይሷን ባሰማችሁ የሆነ ደስ ሲለ ነበር። በቀጥታ ኮል ነው እንትን ያለችኝ እና ብዙ ጊዜ እናንተ ዩቱበሮች በተለያየ ቦታ ትደውላላችሁ። ስለዚህ ለምንድን ነው የእነዚህን ስ ጉዳይ ቤተሰብ ጋር ደውላችሁ እንቅጭ እንቅጩን የማጠይቁልን ብላም ነው አያይዛ መልእክቷን ያስተላለፈችው ማለት ነው። ታዲያ ከዚህ እህታችን በኋላ እኛ ለተለያየ ሰው መልእክት ለማድረስ ሞክረናል፣ መደወል ሞክረናል። ጋሽዬም እንደሚቆጡ ሲነግሩን ነበረ። አሁን ደግሞ እንግዲህ ለመለኛው በተደጋጋሚ ነው በዚህ ሳምንት ስንት እየደወልኩ ያለው መለኛው፣ በሰሞኑ ሁኔታ በጣም ነው ያበደው። በጣም ነው በቃ ያሉት ነገሮች እንዳናደዱት የገለጸልኝ። ስልክ እሱ ጋር ማቋረጫ እንደሌለው ነግሮኛል። ስልኬን እኔ ቤት እንደተበተነብኝም አላቅም። ስልክ የማይደወል የለም ነው ያለኝ። እንኳን ከኢትዮጵያ አይደለም ከተለያዩ ሀገራት ነው የሚደውሉት። ከዛም ሰው ደውሎ ምንድን ነው የሚለው እናንተ ወንድሞቹ ለምንድን ነው የማታስታርቁት? ለምንድን ነው አዲስ አበባ የማትሄዱት? ለምንድን ነው ካላችሁበት ብቻ ቁጭ ብላችሁ ብታጅራ ቪዲዮ የምትሰሩት? ብለው ብዙ ሰው ነው የሚናገረን። ኧረ አንዳንዱ እንደ ማለፍ ብሎ የሚሰድበንም አለና፣ ትንሽ ያለው ነገር ግራ ያጋባል ብሎኛል። ልክ ነው የመለኛው ስልክ እኔ በምደውልበት ሰዓት አንዳንዴ ተይዟል ይላል። ብቻ በመከራ ነው የምታገኙት። ግን ልጁ በጣም ሰው አክባሪ ስለሆነ በተቻለው መጠን ስልክ ይመልሳል። እና መለኛው በአሁኑ አንስቶ የነገረኝ ነገር እጅግ ያሳዝናል። እኛ ስለሁሉ ነገር ሰምተናል። ሁሉም ቪዲዮ ደርሶናል። ቀጥታ አዲስ አበባ ሄደን ጉዳዩን ማስታረቅም ከብዶን አይደለም። ለብሩክ ግር ስንደውል ብሩክ አያነሳም። ብሩክ በሥርዓቱ ስልክ እየመለስን አይደለም ብሎ ነው የተናገረው። እኔ ብሩክ የታናሽ ታናሽ ነው። በጣም ነው የምወደው። በጣም ነው ምሳሳለት። የማይሆን ስም እየተሰጠው በሚዲያም ፎቶ ሲሽከረከር ደስ አይለኝም። ግን ቀጥታ ካለንበት መተን እንዳናስማማ። አሁን ብሩክም ስልክ አይመልስም። ያለውን ነገር ብቻውን ችግር የለው ጨርሳለው እያለን ነው። እኛ ቤተሰቦች እንዳንጨነቅበት የሚፈልገው ነው ያለው ያለው እንግዲህ እንኳን ለእኔ አይደለም እሙሽዬ ራሱ አሁን ከሰሞኑ አግኝተው አታውቅም ብሎ መልእክቱን ነበር ያደረሰኝ። ያው እሙሽዬም በሁኔታው በጣም እንደተጨነቀች መረጃውን ሰምቻለሁ ማለት ነው። እሙሽዬ ለምንድን ነው ልጄ በዚህ ያህል ደረጃ ስሙ እየተወቀሰ ያለው ብለው እንግዲህ እናታቸው በሁኔታዎች ሁሉ እሳቸውም ተጨንቋል። እሳቸው በየቀኑ የሚለቀቁትን ቪዲዮዎች አያዩም ነው ያለው። ይህንን ነው መለኛው እንግዲህ የብሩክ ወንድም የነገረኝ እናታችን እያንዳንዱን ቪዲዮ ባትመለከትም የሰፈር ሰው ግን የተለያዩ መረጃዎችን ያደርሷታል። በምታያቸው መረጃዎች፣ በምትሰማቸው የሰፈር ሰው በሚነግራት መረጃ ደግሞ ትጨነቃለች ብሎ ነው የነገረኝ። እና ሀይሚንም ብሩክንም ሁለቱንም እንደ ልጅ ነው የምታየው እናታችን። ለማንም እንደዚህ ልዩነት እንኳን የሌላት ሰውነች። እና አሁንም ሙሽዬ ያለችበት ነገር ራሱ ጥሩ አይደለም። እናታችንም ተጨንቃለች። ቢቻል እንደእናት ሁለቱንም ተቆጥታል መገሰጽ ነው እንጂ የምትፈልገው የሁለቱንም ነገር በአንደኛው በአንደኛው አድርጋ የምታዳላ እናት አይደለችም ብሎኛል። ይህንን እኔ እመሰክራለሁ። ሙሽዬ በጣም ብዙዎቻችን ነው የምንወዳት የምናከብራት፣ ምክሯ የእናትነት ፍቅሯ በጣም ደስ የሚል ነው። ብሩክ ሀይሚን ቤት ወስዶ በነበረበት ሰዓት ቤት ልትጋበዝ በነበረበት ሰዓት ሁሉ እንዴት አድርገው ሲንከባከቡ እንደነበር ሀይሚን ያየነው ነው። ስለዚህ ሙሽዬ ለማንም አያዳሉም፣ ይህንን እኔ የምመሰክራለሁ። ግን በሰሞኑ ሁኔታ እናቶች ሁሉ ተጨንቀዋል ማለት ነው እንግዲህ መለኛው ያለ ምንድነው? በዛም አለ በዚህ ሁሉን ነገር እኔ ስርዓት አስይዘዋለሁኝ፣ ከዚህ በኋላ ምንም አይነት ነገር እኔ አልፈቅድም ነው ያለው። ብሩክን እየተናገርኩ እየተቆጠው ባለበት ሰዓት ደግሞ ሀይሚም እንግዲህ አዲስ ሰው ይዛ መጥታለች፣ ስለዚህ ጉዳዩ የእልህና የፉክክር እያስመሰሉት ነው ብሏል። ያለፈው ሳምንት ውስጥ ሀይሚ ጋር ደውሎ እንደነበረ ነግሮኛል። ሀይሚ አንስታ አውርታኛለች፣ አክባሪ ነች፣ በጣም ነው የምታከብረኝ። እኔ ይህንን ሀቅም አልክድም ብሏል። እሱም ያለኝ መለኛው ምንም መጥፎ ነገር ስለ ሀይሚ አልተናገረም። እነሱ ሚዲያ ላይ ወጥተው እንደማይዋደ እንደማይፋቀሩ አድርገው አሁን ስለተጣሉ በእልህ ሆኖ ይህንን መረጃ ያሰራጩ እንጂ እኔ እስከማውቀው እስከሚገባኝ ድረስ ሁለቱ ልጆች ጥሩ ፍቅረኛሞች እንደነበሩ ነው። ስለዚህ እኔ አሁን ላይ እንደዚህ ተባባሉን ብዬ ለወንድሜ እያደለው ሀይሚን መጥፎ ነገር አላወራም። እናንተ ቱበሮችም ስትደውሉ እኔ እንዲህ ነው እንዲህ ነው ብዬ መጥፎ ነገር አላወራም። በቤታችንም ከእናቴም ጋር የምናወራው እነዚህ ልጆች እንዴት ተቆጥተን እንግዲህ እናስታርቅ ብለን ነው እንጂ ምንም አይነት ሳይድ አንይዝም ነው ያለኝ። ታዲያ እንግዲህ ጠቅለል ባለመልኩ ግን መለኛው በቀጣይ ሳምንታት ውስጥ እዚህ ቡታጅራ ስራ የጀመርኳቸው ስራዎች እንዳይበላሹብኝ ፈርቼ ነው ወደ አዲስ አበባ በማያደርኩት እንጂ ሰው በዚህን ያህል ደረጃም እንዲጨነቅ አልፈልግም። ጉዳያችሁ ጉዳይ ነው፣ የኔም ደግሞ የወንድሜ የራሴ የግል ጉዳይ ነው። የሚቀጥለው ሳምንት ድረስ ውስጥ ይሄ ነገር የማይሰምር የማይታረቁ ከሆነ ቀጥታ አዲስ አበባ ለመምጣት እገደዳለሁ ያለኝ። እናንተ ብቻ አይደላችሁም አለ የማይደወልበት ሀገር የለም አለ። ከአውሮፓ ሁሉ ሰው ይደውላል፣ ሌሊት ላይ ይደወላል፣ በቃ ስልኬን ማንሳት እስኪያቅተኝ ድረስ እና ለካ እንዲ ኦዲየንስ በዚህን ያህል ደረጃ ነው የሚያደንቃቸው ለራሴ ተገርም ያለው ምችለውም ስልክ እያነሳውም፣ እኛ የሚቻለንን እያረግን ነው እንዲታረቁ ነው የምንፈልገው እያልኩ እየመለስኩ ነው። ግን አንዳንዱማ ይረዳል፣ ሰው ደግሞ ደውሎ ሙልጭ አድርጎ ይሰድበናል ብሎ የእውነት የሚያሳዝን ነገርም ነግሮኛል ማለት ነው። ግን በዛም አለ በዚህ ሀይሚና ብሩኬን እንደተቆጣ ሀይሚን ባለው ነገር እልህ የመያያዝ ነገር ነው እንጂ የእውነት የክፋትን ለማድረግ ብሩክን ለማብሸቅ የምታረገው ነገር እንዳልሆነ እኔም ተረድቸዋለሁ። እኔ እኮ ምንም ቢሆን አብሮ አደግ ጓደኛ ብዙ ነገር ያሳለፍን የምወደው ማከብረው ሰው ነው ብላ ስለ ብሩክ ስለ ወንድሜ ነግረኛለች እና ሀይሚም ላይ ክፋት አላይበትም ነው ያለው። እና ያሉት ነገሮች ተስፋ ሰጪ የሚመስሉ ነገሮች እንደሆኑ እንግዲህ የብሩክ ወንድም መለኛው በዝርዝር አስረድቶኛል ማለት ነው። እንግዲህ በዚህ በኩል ጋሽዬም ልጃቸው ሀይሚን በጣም እየተቆጡ ነው የሚገኙት አሁን ላይ በተለይ ከሰሞኑ በተለቀቁት ነገሮች ጋሽዬ በጣም የተናደዱት እኔ ልጄ ሀይሚን እኳ አሳልፌ የሰጠሁት ለብሩክ ነው እንጂ እኔ ሌላ ለማንም አይደለም። ምን አይነት ሰው ነው? አዲስ ሰው ሲዛ እየመጣች በሚዲያ የሁሉ ሰው የሚንጫጫው ምን ማለት ነው? ብለው በሁኔታው በጣም እንደተናደዱ ጋሽዬም ካሉበት ቦታ ሆነው መረጃውን አሰምተውናል ማለት ነው። በዛም ማለ በዚህ ሀይሚና ብሩኬ እባካችሁ ጉዳዩን እንድትስማሙበት እንዲሁም እንድትታረቁ ሁሉም ጥሪ እያቀረበ ነው። በተለይም የግል ቤተሰቦቻችሁ የብሩክም ወንድሞች፣ እናቱ ሙሽዬ እንዲሁም የሀይሚ አባቷ የምትወደው የምታከብረው ጋሽዬ፣ ሁሉም የሚስማሙበት ብሩክና ሀይሚ እንዲታረቁ ነው እንጂ ማንም እንደሌላ ፍቅረኛሞች እንኳን የቤተሰብ ጣልቃ ገብነት ኖሮ እዚህ ፍቅር መሃል እንዲራራቁ እንዲያረጉ ማንም አይፈልግም። በጣም ይሄ ነገር እውነት ትልቅ ነገር ነው። አንዳንዴ ፍቅረኛሞች ሲጣሉ በመካከል የሚያራርቅ ቤተሰብ አይጠፋም። በነዚህ ቤተሰብ ግን በእሷን በኩል በሱም በኩል እንዲታረቁ ነው ሁሉም ቁጣ እያደረጉ መልእክታቸውን እ ያስተላለፉ የሚገኘው ማለት ነው። እኛም እንግዲህ በቀጣይ የእርቅ ወሬ ይዘን እንመጣለን ብለን እናስባለን። ለዛሬ ግን ያለውን መረጃ ይህንን ለማስደመጥ ነበር ብቅ ያልነው። በቀጣይ ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ሰመኘሁላችሁ። ሁላችሁ ሰላም።